የጋሽ ብናልፍ አህ የማን የማን አያ ብናልፍ ያያ ብናልፍ ናታቀው አህ አያ ብናልፍ ለዚህ አላውቁም። ምን ያ ያ ያ ጃምቲን ብቻ ነው ነው እስካሁን አስለብልፈኝ።

ሰላም ነው ወንድሜ። ሰላም ነው ወንድም፣ ያያ ብናልፍ ቤት ታውቋለህ? ያያ ብናልፍ ቤት፣ ያያ ብናልፍ ቤት

እኔ አያ ብናልፍ ነው አይደል ያልኩህ። አሁን ያሳየው አዳምቴ ያለ አይደለም። ታያ አዳም ወደዚህ ያለው ሲሚዘው ይታያል ያልተከመከመ የሚመዝለው እሱን፣ ግን የማን ቤቱ እንደሆነ አላውቀውም። የጎረቤታቸው ቤትን የማን ቤት ነው ያልከኝ? የጋሽ ብናልፍ

አንቺ እኮ ስትጨነቅብኝ አልፈልግም። እንደዚህ አበባ ስትመስይልኝ እንደው ፈገግ ስትይልኝ፣ ስትጫወች፣ ስትደሰች ይኸውልሽ፣ እኔም ይኸውልሽ ሰውነት ይሆነኛል። ምግብ ብቻ እኮ አይደለም ሰውነትም

አሁን መች ጭንቀቴን ተረዱኝ። አንቺም እኮ ክፉ ሆነሽ አይደለም፣ ከክፋት እኮ አይደለም እንደዚህ የምታደርጊው ስለማውቅ ነው። ዶና ሻ በኋላ ደግሞ ትጸጸቻለሽ። ምንድን ነው የሚለኝ እኔ ባለ አመጣት የዚህ ሰፈር ሰው እንደው አጅቦ ይዞልኝ አይመጣ

የተፈጠረውን አላየሽም? የዚህ ሰፈር ሰውም እኮ ይታዘበል። ሁሉ ቀን ሰው ማስቸገርኛ የራሳችንን ብዬሽ ነው እንጂ ሁሉ ቀን አሁን እኮ ሰው ለእኛም እያዘና ነው። ያ ምን ምን

ያባይ ይሰጣል የማይሰጥ ነገር የለም። ይህ ምልክቱም እኔ የምለው ብቻ

ምን? ነው ምኑ? እስቲ ንገሪ። ተልቦ ቢያስገቡ ይኖሩማ ምን ጥቅ ብለው ይሄዱ አልነበረ? ወደ እሷ እኮ ይከፋኛል። እንደራሴ ልጅ ምናምን ማለት አይደለም። ተልቦ ቢሆን አሁን የልብሽን

እየተቆጣሽ እኔ አትበይ፣ እህትሽ እንደምትመጣ ተውቂያለሽ። እዚህ አንዴ ከቤት አንዴ ከኩሽና ስዳፋ ስታይኝ ምን አንዱን ነገር ብትሰሪው እሺ፣ እንደው ባይሆን እሺ፣ እቃው ስራው ተጠራቅሟ ይጠብቃት በይ፣ አንዳንዱ ስራ ስሪ አንቺ። እንደው አይኖርም፣ ሁልቀልሽ ታውኖ እኮ አይኖርም። ደግሞ እሱን እንዳሰብር ወደ ላይ ኧረ እባክሽ

ሌላም ትጨምራሉ ሌላም ሌላስ? ምን ያሉ እንትን እንዳታገኘው ካገኘው ወጥ ነበር ምናምን ያደርጋል አሉ አይዞ

ኛ ወቅ ያኖርኩት ደስ አደረግሽ። መሬት ነው፣ እንደው ምኑንም አልሆኖልሽ። ተይው፣ ልብሽ ሌላ ቦታ ነው ያለ። እንደው ልብሽ መስክ መስክ ብለሻል እዛው ከብቶች ጋር።

አብረን እንደት እንቀበላት። ቶ አንተ ተቀበላት። እንዴት ምን ሆነህ ነው ደግሞ እንደዚህ ሆንክ? ምን የሆንኩኝ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ ጋን ጋን እስከምትሸድ ድረስ የት ነው እንደዚህ ጠጥተህ መምጣት? ጋን ጋር ነህ? ከማን ጋር ነበርክ? ምን አይነት ፈተና ነው? እንዴት አይነት ደግሞ ሌላ አይነት አመለህ። በቃ ተበላሽ ሄደች። ን የት ነው

ብርቁ ኧረ እባክህን እባክህን፣ ወደ ቤት ሂድ። በቃ አሁን። አይ መከራ፣ አይ መከራ ደግሞ